ሰላም ሰላም ውድ የቻናላችን ቤተሰቦች እንኳን ደህና መጣችሁ። እንግዲህ ደግሞ ዛሬ 34ቱን ፊደላት አይተን የጨረስን ስንሆን ዛሬ ደግሞ በሀ በሚጀመሩ ፊደላት ቃል መመስረት ይሆናል የምናየው። አብራችሁን ተከታተሉ፣ ከወደዳችሁት ላይ ሰብስክራይብ አድርጉ። እንዲሁም በኦንላይን መማር ለምትፈልጉ እዚህ በምናስቀምጥላችሁ ስልክ ቁጥር መማር ትችላላችሁ ማለት ነው እና ማን በመጽሐፍ የሚፈልጉ ደግሞ ቪዲዮ ስለሚጠቅማቸው ለእነሱ ማጋራት ናት። እርሶ ቀጥታ ወደ ትምህርቱ ንግባ። ሀ ሁ uh. ሂ ሃ ሄ ህ ሆ አሁን ደግሞ ይህን ወደ ኋላ እንመለ ወደ ግራ እንመልሰው እና ቃል እንመሰረትበታለን ማለት ነው።

ቃላት መሰረታለ ማለት ነው። በሀ በሚጀምር ፊደላት ቀጣሽ እንየው። ሀ ፊደልና ና ፊደል ከዚህ ይታየና። ስለዚህ ሀ ና ሀ ና። ሁለተኛ ሀ ና ቀ ፊደል አሉ። አብሮ ሲጣመሩ ሀ ቀ ሀ ቀ። አይ ደግሞ ሶስት ፊደል ነው ያለን፣ ሀ ገ ፊደልና ረ ናቸው። ሀ ገር ሀ ገር ስለዚህ እዚህም ሶስት ፊደል ናቸው። ሀ ፊደል ሌ እና ታ በየተረስንጥራቸው ሀ ሌታ ሀ ሌታ። አሁን ደግሞ በሁ ወደ በሁ በሚጀምሩ ፊደላት እንጀምራለን ማለት ነው። እዚ ጋር እንደሚታየው ሁለት ፊደለት ነው ያለው ሁ ፊደል ና ሉ ፊደል ነው ያሉት። ስለዚህ ሁ ሉ ሁ ሉ። ሶስት ፊደል እዚህ ደግሞ አሉ ሁ ፊደል ከእናት ት ስናጣምራቸው ሁከት ሁከት ከዚህ ላይ ደግሞ ሶስት ፊደሎች አሉ ሁሉ ፊደል ና ም ፊደል አብሮ ሲጣመሩ ሁሉም ሁሉም ከዚህም ሶስት ፊደል ናቸው ሁለእና ት ፊደል ናቸው ሁለት ሁለት አሁን ደግሞ በሂ በሚጀምሩ ፊደላት እናያለን ማለት ነው ባለ ሶስት ፊደል ሂ ፊደል ሳ ፊደልና ብ ፊደል ሂ ሳ ብ ሂ ሳ ብ ሂ ደ ት ሂ ደ ት ከዚያም ሁለት ፊደል ናቸው። ሂና ድ ናቸው። ሂ ድ ሂ ድ ሂ ሩ እና ት ናቸው። ሂ ሩት ሂ ሩት አሁን ደግሞ በሀ በአራተኛው ሀ በሚጀምሩት ፊደሎች እና ንብ ቢሆናል። ሁለት ፊደል ናቸው። ሀ እና ያ ፊደል ናቸው። ሀ ያ ሀ ያ። ሶስት ፊደል ናቸው። ሀ እና ያ ከዛ በኋላ ት ፊደል አለ። ሀ ያ ት ሀ ያ ት ሀ ሳ እና ብ ሀ ሳ ብ ሀ ሳ ሀ ፊደል ሀ ላ ፊ ሀ ላ ፊ አሁን ደግሞ በሄ በሚጀምሩት ፊደላት እናጣምራለን ማለት ነው። ቃላቶች ፊደላቶችን ሄ ፊደል እና ደ አሉ ሄ ደ ሄ ደ ሄ ለን ሄ ለን ሄ ኖክ ሄ ኖ ፊደልና ስናቸው ሄ ኖስ ሄኖስ። አሁን ደግሞ በህ በሚጀምሩት እምናየሆናል ና ግ ፊደል አለው እዚህ ላይ ሲጣመሩ ህግ ህግ። እዚህ ደግሞ ሶስት ፊደሎች እናያለን እና ፊደል ህ ፊደል ጻ እና ን አሉ ሲጣመሩ ህጻን ህጻን። ህ በአንድ ላይ ሲጣመሩ ህዝብ ህዝብ ህዝብ። አሁን ደግሞ በሆ በሚጀምሩት በሆ በሚጀምሩት እምና ይሆናል ማለት ነው። እሺ ሆ ፊደል ና ድ ፊደል አሉ በአንድ ላይ ሲጣመሩ ሆድ ሆድ። ሆና ነ ሆነ ሆ ፊደል ና ሄ አለ ደግሞ ሆሄ። እዚህ ጋ ደግሞ ባለሶስት ፊደላቶች እናያለን። ሆ ፊደልና ቴና ል ሲጣመሩ ሆቴል ሆቴል። የዛሬ ቪዲዮ እንግዲህ ይህን ይመስል ነበር። ሌላ ደግሞ በሰፊ ማዘጋጅላችሁ ይሆናል ም